ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ተከታታዮቻችን እንዴት ሰነበታችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ደግሞ ለቤተ ክርስቲያን የሚሆኑ ነጫጭ ልብሶችን ነው እያሳየኋቸው አብሬያችሁ የምቆየው። እስከ ቪዲዮአችን መጨረሻ ድረስ እንድትከታተሉን ከወዲሁ እንጋብዛለን። ይሄ የምታዩት የሀበሻ ቀሚስ ሲምፕል የሚባል ቀለል ያለ በገንዘቡም ቀለል ያለ በስራውም ቀለል ያለ የሀበሻ ቀሚስ ነው። እንደምታዩት በጣም ነው የሚያምረው። ጡቱ ላይ ሰፋ ለቀቅ ያለ ነው ወገብ ላስቲክም ለቀቅ ያለ ወገብ ላስቲክ ነው በምንጠቀመው። ለቀጭንም ሴት ለወፍራምም ሴት የሚሆን አይነት ነው። አንገቱ በአራት ማዕዘን አድርገን በዚህ መልኩ ሰርተነዋል ማለት ነው። እናንተ በምትፈልጉት የጥልፍና የስቤት አማራጮች እነዚህን የአበሻ ቀሚሶች እኛ ጋር ታገኛላችሁ ማለት ነው። ታች ላይ ጥለቷ ይህንን ትመስላለች። መስቀል አለባት። ዙሪያውን ከላይና ከታች ደግሞ ወርቀ ዘቦ ታጅቧል ማለት ነው። በጣም ነው የሚያምረው። ይሄንን ቀሚስ እኛ ጋር በደብል መነን ነው የምንሰራው። መነኑ ኖርማል ያለን ከዛ ስር ደግሞ ሌላ መነን ተደርቦለት ከዛ ስር ደግሞ ነጭ ሳተን ገበር እንጠቀማለን ማለት ነው ሰው ይሄ ደግሞ ልብሱን ነፃ እንዲ ሊያደርገዋል አንደኛው ውበትን ያላብሰዋል በጣም ነው የሚያምረው እጁ ደግሞ ረዘም ብሎ የተሰራ የተሰራው ልክ እንደዚህ በአምባር አድርገን ሰርተነዋል ማለት ነው በጣም ቆንጆ የሀበሻ ቀሚስ ነው ይህንን የሀበሻ ቀሚስ እኛ ጋር ለስምንት ሺ ብር ብቻ ነው የምታገኙት ዋጋችንም እንደነገርኳችሁ ተመጣጣኝ ነው ቆንጆ ነጠላም አለቻት አንድ ላይ በጣም ነው የሚያምረው። በዚሁ አጋጣሚ እኛ ጋር ነጫጭ ልብሶችን በምታሰሩ ጊዜ ሻሽም አንድ ላይ አብረን ነው የምንሰጣችሁ ማለት ነው። ለቤተክርስቲያን ስለሆነ ሻሽም አንድ ላይ ይኖረዋል ማለት ነው። ስለዚህ እነዚህን የመሰሉ አነስ ያሉ ሻሾች ይኖሩናል ማለት ነው። ሰው ሻሻችሁንም አድርጋችሁ ነጠላችሁን ስጨምሩበት በጣም ቆንጆ ይሆናል ማለት ነው። ውበትን ያላብሰዋል። ሰው እንደዚህ አድርገን ነጠላችንን ደግሞ ላይ እንደርባለን ማለት ነው። በጣም የሚያምር የሀበሻ ቀሚስ ነጭ የሀበሻ ቀሚስ ለቤተክርስቲያን በስምንት ሺ ብር ብቻ ነው ይሄንን እኛ ጋር የምታገኘው። ሰው እየደወላችሁም እየመጣችሁም ማለት ትችላላችሁ፣ ኦርደር ማድረግ ትችላላችሁ። ፕሪ ኦርደሮችን ነው የምንጠቅ የምንቀበለው እኛ ሰው ጊዜ እየሰጣችሁን እንሰራላችኋለን ማለት ነው። ሌሎቹ ደግሞ ብትንጨርቃቸውን ላሳያችሁ የተወሰኑትን። እቺ የምታዩት በጣም ነው የምታምረው መስቀሎቹ ይህንን ይመስላሉ። በጣም የምታምር የሀበሻ ቀሚስ ነች። በሁለት አይን መነን የተሸመነች የሀበሻ ቀሚስ ነች። እንደምታዩት መነኑ በጣም ነው የሚያምረው። ቆንጆ ኳሊቲ ያለው መነን ነው። በጣም የምታምር ሲምፕል የሀበሻ ቀሚስ ነች ማለት ነው። በምትፈልጉት የአንገትና የስፌት አማራጮች እንዲሁም የጥልፍ አማራጮች እኛ ጋር ማግኘት ትችላላችሁ ማለት ነው። መጠለዋ ደግሞ ችን ትመስላለች። ችን ነጭ የሀበሻ ቀሚስ እኛ ጋር በዘጠኝ ሺ አምስት መቶ ብር ብቻ ነው የምታገኙት ማለት ነው። በጣም ነው የሚያምረው። የሚገርማችሁ እችኛዋ ነጠላዋ እራሱ ሁለት አይን መነን ነው። ብዙ ጊዜ ነጠላቸው አንድ አይን መነን ነው የሚሆነው ቀላል ያሉ ስለሆኑ፣ የዚህ ግን በሁለት አይን መነን ነው የተሰራው። እጃችን ላይ አንድ ፍሬ ብቻ ነው ያለችን፣ ቀድሞ ለሚመጣ እንሰጣለን ማለት ነው። ነጠላውን እንደምታ በጣም ትልቅ ነው። አጣፍቶ ለመልበስ የሚሆን አይነት ነጠላ ነው ማለት ነው። ሰው እነዚህንም ነው የመሳሰሉ የሀበሻ ቀሚሶችን ነጫጭ የሀበሻ ቀሚሶችን ኦርደር ማድረግ ከፈለጋችሁ ምርጫችሁን ማዕዛ ጥበብና ሽፎን እንደምታደርጉ ተስፋ እናደርጋለን እነዚህ ደግሞ ልሙጥ ናቸው ኖርማሊ ምንም ነገር የሌላቸው ነጭ ልሙጥ ናቸውና ትልልቅ ሰዎች ምናምን ይወዱታል እንዲህ ብዙ ነገር ያልበዛበት ሲምፕል ነገር የምትወዱ ከሆናችሁ ይህንን ትወዱታላችሁ ብዬ አስባለሁ ከዚህ ላይ ደግሞ መስቀሎቹን መጠለፍ ይችላሉ የምትፈልጉት የጥልፍ አማራጮች እዚህ ጋር ራሱ ላይ ተጠልፎ ቆንጆ ሆኖ መሰራት ይችላል ማለት ነው። ምንም አይነት ጥልፍ ሳይኖረው ይሄንን የሀበሻ ቀሚስ ሲምፕል የሀበሻ ቀሚስ እኛ ጋር በስምንት ሺ ብር ብቻ ነው የምታገኙት። ጥልፍ ሲኖረው ደግሞ እንደየጥልፉ ዋጋቸውንም እንጨምራለን ማለት ነው። በጣም ነው የሚያማምሩት። ሰው እየመታችሁ መውሰድ ትችላላችሁ። እችኛዋ ደግሞ ደረጃ ልብስ ነች። ከዚህ በፊትም አሳየቻችሁ ነበረ። በመሀል ይጠለፍለታል የተለያዩ አይነት መስቀሎች ተጠልፎለት፣ ከዚህ በፊት አሳይቻችሁ ነበር። እኛ ጋር ጥልፉ ተጠልፎ አልቆለት፣ ፎቶን አስገባላችኋለሁ። ከዚህ በፊት የሰራሁትን ጥልፉ ተጠልፎ አልቀውለት እኛ ጋር በአስር ሺ አምስት መቶ ብር ብቻ ነው ይሄንን ቀሚስ የምታገኙት። ኖርማሊ ደግሞ ምንም ጥልፍ ሳይኖረው ይሄንን የሀበሻ ቀሚስ ብቻ ደግሞ እንፈልጋለን የምትሉ ካላችሁ ደግሞ በስምንት ሺ ብር እኛ ጋር ማግኘት ትችላላችሁ ማለት ነው። ስለዚህ የተለያዩ አማራጮች ስላሉ እየደወላችሁ ኦርደር ማድረግ ትችላላችሁ። እችኛዋ የሀበሻ ቀሚስ በጣም ታምራለች። እኛዋ ለመቁረቢያ የምትሆን በጣም ቆንጆ ዲዛይን ነች። ትወዳታላችሁ ብዬ አስባለሁ። ሲምፕል የምትባል ዲዛይን ነች። እቺ ጥልፍ ምናምን አያስፈልጋትም። ኖርማሊ እራሷ በጣም ታምራለች። እዚህ ጋር ያለውን ይህንን ዲዛይን እራሱን አንገቱ ላይ አምጥተን አንገቱና እጁ ላይ ተጠልፎ እኛ ጋር አልቆለት ይሄንን ቀሚስ በአስር ሺህ አምስት መቶ ብር ብቻ ታገኙታላችሁ ማለት ነው። በጣም ነው የሚያምረው። ጽድት ያለ ዲዛይን ነው። እነዚህን የመሳሰሉ ዲዛይኖችን እኛ ጋር በቆንጆ ዋጋ ታገኛላችሁ። ይሄኛውም የሀበሻ ቀሚስ በጣም ነው የሚያምረው። ከዚህ በፊትም ማሳየቻችሁ ነበረ። በጣም የሚያምር ዲዛይን ብዙዎቻችሁ በጣም የወደዳችሁት ዲዛይን ነው። በጣም ነው የሚያምረው። በሁለት አይን መነን የተሰራ ሽመና ነው። ኖርማሊ እዚህ ጋር ያሉ በወርቀ ዘብ የተጠለፉ የተሰሩ መስቀሎች እዛው ሸማኔ ጋር የተሰሩ ናቸው። ተጠልፈው ላያቸው ላይ ተጠልፈው አይደለም፣ እዛው አልቆለት ነው የሚመጣው ማለት ነው። በጣም ነው የሚያምረው ይሄንንም የሀበሻ ቀሚስ እኛ ጋር በ10,500 ብር ብቻ ነው የምታገኙት። በጣም በተመጣጣኝ ዋጋ ጥራት ያለው ነገር ከፈለጋችሁ ምርጫችሁን መዓዛ ጥበብና ሽፎን እንድታደርጉ እጋብዛችኋለሁ ማለት ነው። ሶ ይሄ ራሱ ይሄ ልብስ በሌላ ዲዛይንም አለው። ይሄኛው በወርቃማ ከለሩ ደግሞ ወርቃማ ደግሞ የምትፈልጉ ከስተመሮቻችን ደግሞ ይሄኛውንም ኦርደር ማድረግ ትችላላችሁ ማለት ነው። ዋጋው የወርቃማውም የሲልቨሩም ተመሳሳይ ነው ማለት ነው። ስለዚህ ታች ላይ ደግሞ ወርቃማ ነገር እንዲኖረው የምትፈልጉ ከስተመሮቻችን ይህንን ሪኮመንድ አደርጋችኋለሁ። በጣም የሚያማምሩ ዲዛይኖች፣ በጣም የሚያማምሩ ልብሶች አሉን። ስለዚህ እየደወላችሁ የምትፈልጓቸውን እስክሪንሾት እያደረጋችሁ ዋትሳፕ ላይ ወይም ቴሌግራም ላይ ላኩልን፣ እናናገራችኋለን። ቀጥታ ደግሞ መታችሁ ኦርደር ማድረግ ለምትፈልጉ ከስተመሮቻችን አድራሻችን አዲስ አበባ ሾላ ገበያ ተስፋ ብርሃን ትምህርት ቤት ፊት ለፊት ያለው ለምልሚ መርካቶ ህንፃ ውስጥ ሁለተኛ ፎቅ መቶ አምስት ቁጥር ላይ እንገኛለን። ስለዚህ እየመጣችሁም እየደወላችሁም ኦርደር ማድረግ ትችላላችሁ ማለት ነው። ቪዲዮአችንን እዚህ ድረስ ስለተከታተላችሁ እጅግ አድርገን እናመሰግናለን። ላይክ፣ ሸር፣ ሳብስክራይብ ማድረጋችሁን ደግሞ አትርሱ። በያላችሁበት ሰላም ቆዩን።